ጉድጉድ ነኝ። ዶሮ ወጥ አምሮኝ ካፊር ቤት በላሁ፣ እንዴት ይታያል? ምንም ችግር የለውም እኮ ካፊር ቤት ማለት የእኛ ሀገር ክርስቲያኖች እርዳቸው፣ ችግር የለውም ነው ምለው። እንደኔ ክርስቲያኖች ያረዱት የሆነውን ምግብ መብላት እንዴት ይታያል? በሸሪዐ ሕኩሙ ምንድን ነው የሚለውን ኢንሻላህ ከእነሱ ጋር ቆይታ የምናደርግ ይሆናል። መርሐባን ሺህ ኢን

ብዙዎች ሰዎች በዚህ ቦታ ላይ እንደው በጣም የሚገርም የሆነ ነገር እየታየ ነው ያለው። እንደው ኮሽታና ጽምጣም ተደርጎ ፂም በማስረዘም ብቻ ሙስሊም ያረው ምግብ ቤት ገብቶ ከመብላት ይልቅ እንደ ገብረ ማርያም ያረዱትን ህልዮ መብላት በጣም የሚመርጡ የሆኑ ሰዎች አሉ። ይሄንን በተመለከተ ቀደም ሲል እንግዲህ አህለል ኪታቦች ያረዱት ምግብ ይፈቀዳል በሚለው አንጻር ከተሄደ አህለል ኪታብ በአሁን በወጣችን ላይ አሉ ወይ እንላለን። እዚህ ጥያቄ ላይ ነው የሚመጣው። አሉ ወይ ወይ እናቸው ነው። እነዛ የነበሩት አህለል ኪታብ የሚባሉ ሰዎች በሚያርዱ ጊዜ ምን ነበር የሚሉት ነው? ያ እንግዲህ ቢስሚላህ እንደ ማለት ነው የነሱ። የአሁኖቹ ግን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ይሉና ሦስት ሥላሴዎችን በአንድ ላይ ይደምሯቸዋል። በነዚህ የታረደ ምግብ የኩፍር ኩፍር ነው። በጣም በጣም የሚያሳዝን የሆነ ነገር ነው። ቀደም ሲል ነብዩላህ ሙሳ ዐለይሂ ሰላም በሳቸው ጊዜ ይሄ አንድ በርበናስ የሚባል መጽሐፍ አለ እና ሚስጥር ቃል ይባላል ስሙ፣ ሚስጥር ቃል ይባላል፣ ወንጌል ማለት ነው። በአንቀጽ ቁጥር በገጽ ላይ ምን ይላል እዛ ላይ መጀመሪያ ነሱ ስለ ነብዩ መሐመድ ያመጣጥ እዛ የተጠቀሰውን ያስተባብላሉ፣ ይክድያሉ። በዛ መጽሐፍ ላይ ምን ይላል? በነሱ በግእዛቸው ነው ምነግራችሁ። ነብዩማ አንተ መሐመዲ አህመዲ ይላል። ውእቱ ወቃል ክስ ትሁት ነቢዩ ኩኑ ዓለም ወላ ዓለም አንተ ትሰብክ ሃይማኖተ አበው ወኩሉሙ ነቢያት ይላል ትመጽእ በድረ ዘመን በአማን ወበሰላመ ወአቡሁ ኢስማዒል ይላል። እውት ይሄ እንግዲህ ሚስጢር ቃል የሚባለው ስለ ነቢዩ ሙሐመድ ሶለላሁ ዐለይሂ ወሰለም አመጣጥ የሚገልጽ አንቀጽ ቁጥር በእጃችን አለሁ። ይሄንን እነሱ እነዛ እንግዲህ ይሄን ነው በይሄንን የካዱ የሆኑ ሰዎች ናቸው። እዛ ቤት ተሂዶ የሚበላው ነገር እስቲ ተመልከቱ። እንደገና ተሰብስቦ አሃዱ አምላክ ተብሎ በአንድ ተጨምቆ ምን ማለት ነው ይሄ? በስመ አብ አብ ወወልድ መንፈስ ቅዱስ ማለት አሁን ወልድ ማለት ኢሳ ማለታቸው ነው። ወመንፈስ ቅዱስ ጅብሪል እያሉ ነው። እነዚህ ሶስቱን በአንድ አድርገው የታረደ ምግብ እንዴት አድርጎ ነው የሚበላው? አረ እንደው በጣም የሚገርም ነገር ነው። በጣም የሚነግረው ይሄ ነው እንግዲህ አሁን ቢስሚላህ ተጠልቶ እንደገና ወሰን ያረደውን እነዚህ በእኛ በአገራችን ውስጥ ያሉ አሁን ክርስቲያኖች ወሰን ነው የሚባሉት። አህለል ኪታቦች አይባሉ አህለል ኪታቦች አሁን በወታችን ላይ የሉም። እነሱ ካሉ መስፈርቱን ያሟሉ ከሆነ ያ በዑለማ በኩል ፈትዋ ይሰጣል፣ ይታያል ማለት ነው። አሁን ግን እዚህ በየቦታው የሚታረደው በና ኃይለማርያም ማርያም ቤት የሚታረደው ምግብ በፍጹም ለሙስሊም የሚበላ የሆነ አይደለም። እጅግ እጅግ በጣም አስቀያሚ የሆነ ክልክል ነው በሸሪዓውም፣ ለኛም ደግሞ ሙስሊም ማሰደብ ስለሆነ በዛ አይነት ይሄ ምግብ ሊበላ አይገባም የሚለው የኛ አስተያየት። ለምን ብዙ መጽሐፍ የነሱን ተመራምሬ ስላገኘሁት ነው። እና ወቅቱ ስለሚያጥር ነው እንጂ ብዙ መጥቀስ ይቻላል። የተለያዩ ነገሮች አሉ። ይሄ በወቅታችን ላይ እንዲህ እንዳይሆን ማንም ሰው በትክክል ባላህ ስም የታረደው ምግብ ብሉ ነው እንጂ የሚለው አላህ ባላህ ስም ውጪ ያልታረደ የሆነ ከሆነ ዋዛንን እንዲያትበሉ ብሎ በቁርአንም ስለ ከለከለ